በስማአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የእግዚአብሔር ቤተሰቦች በእግዚአብሔር አምላካችን ሰላም እንደምንሰናበታችሁ እንደምንከረማችሁ፣ አሚን የእግዚአብሔር አምላካችን ሰላም በያላችሁበት የዓለም ዳርቻ ሁሉ ይብዛላችሁ። ቅዱስ ዮሐንስ አፈወርቅ የተባለ የቤተክርስቲያናችን አባት በቅዱስ መጽሐፍ ላይ ተጽፎ ስላለ ስለ አንድ ባለጸጋና ሀብታም ወጣት ያስተማረውን ትምህርት እማሰማችሁ ማስደምጣችሁ ይሆናል ማለት ነው። ሀብታም ወጣት፤ እርሱም በመንገድ ሲወጣ ሳለ አንድ ሰው ወደ እርሱ ሮጦ ተንበረከከለትና፣ ቸር መምህር ሆይ፣ የዘላለም ሕይወትን እወርስ ዘንድ ምን ላድርግ? ብሎ ጠየቀው። ኢየሱስም መለሰ፣ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል አባትና እናትንም አክብር አለው። እርሱም መልሶ መምህር ሆይ ይህን ከሕፃንነት ጀምሮ ጠብቄ አለሁ አለ። ኢየሱስም ወደ እርሱ ተመልክቶ ወደደው እና አንድ ነገር ጎደለ፣ ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመ እና ተከተለኝ አለው። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። ኢየሱስም ዘወር ብሎ አይቶ ደቀ መዛሙርቱን ገንዘብ ላላቸው ወደ እግዚአብሔር መንግሥት መግባት ምንኛ ጭንቅ ነው አላቸው። ደቀ መዛሙርቱም እነዚህን ቃሎች አደነቁ። ኢየሱስም ደግሞ መልሶ ልጆች ሆይ በገንዘብ ለሚታመኑ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አላቸው። እነርሱም ያለ መጠን ተገረሙና እርስ በርሳቸው እንኪያስ ማን ሊድን ይችላል ተባባሉ። ኢየሱስም ተመለከታቸውና ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ሁሉ ይቻላልና አለ። ጴጥሮስም እነሆኛ ሁሉን ትተን ተከተልነህ ይለው ጀመር። ኢየሱስም መልሶ እንዲህ አለ። እውነት እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም በአባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ አሁን በዚህ ዘመን ከስደት ጋር ቤቶችን ወንድሞችንና እህቶችንም እናቶችንም ልጆችንም እርሻንም መቶ እጥፍ በሚመጣው ዓለም የዘላለም ሕይወት የማይቀበል ማንም የለም አላቸው። አንድ ቀን አንድ ወጣት ወደ ኢየሱስ ቀርቦ ቸር መምህር ሆይ የዘላለም ሕይወትን እወርስ ዘንድ ምን ላድርግ? ሲል ጠየቀ። አንዳንዶች ይህን ወጣት ተንኮለኛና ገንዘብ ወዳድ ነው ብለው ያጥላሉታል። ክርስቶስ እንደገለጸው ወጣቱ ለማሸነፍ ያቃተው የገንዘብን ፍቅር እንደነበረ እውነት ቢሆንም፣ እኔ ግን ተንኮለኛ ነው አለለም። ከዚህ በተጨማሪ የማርቆስ ወንጌል ላይ እንደተጻፈው ወጣቱ በአክብሮት በኢየሱስ ፊት እንደተንበረከከና እንደቀረበም ተገልጾልናል። እንዲያውም ኢየሱስ ይህን ወጣት በፍቅር ተመልክቶታል። ይህ ክስተት ገንዘብ በእኛ ላይ ሊኖረው የሚችለውን ኃይለኛ ቁጥጥር አጉልቶ ያሳያል። በሌሎች ጉዳዮች ላይ ቅዱሳን ብንሆንም እንኳን የገንዘብ ፍቅር ሌላውን ሁሉ ሊያበላሽብን ይችላልና ሐዋርያው ጳውሎስም ገንዘብ የክፋት ሁሉ ስር እንደሆነ በመጥቀስ የሚያስከትለውን አደጋም በማጉላት ተናግሯል። ኢየሱስ ለወጣቱ ስለምን ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ሲመልስለት የራሱን ቸርነት አልካደም ይልቁንም ወጣቱ በሰውነት ደረጃ ልክ ባልንጀራው እንደሆነ ሁሉ ሲያነጋግረው ነበርና ነው ኢየሱስ ብዙውን ጊዜ ምላሾቹን የሚያበጀው ወደ እርሱ በሚቀርቡ ሰዎች ውስጣዊ አስተሳሰብና ውስጣዊ ግፊት ላይ ተመስርቶ ነው እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም ሲል በዮሐንስ አምስት ሰላሳ አንድ ላይ ኢየሱስ ተናግሯልና። ማንም ሰው ቸር አይደለም ሲል የራሱን ቸርነት አልካደም፤ ይልቁንም በሰዋዊ ቸርነትና በመለኮታዊ ቸርነት መካከል ያለውን ልዩነት አጉልቶ ያሳያል። እግዚአብሔር ብቻ ቸር ነው ሲልም መለኮታዊ ማንነቱን ለወጣቱ ሳይገልጥለት ቀርቷል። ይህን ማድረግ ቢፈልግ ኖሮ አባቴ ብቻ ቸር ነው ሲል በገለጠም ነበር። በማቴዎስ ወንጌል ላይ እንደተጻፈው እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ በሰማያት ያለው አባታቸው ለሚለምኑት እንዴት አብልጦ መልካም ነገርን አይሰጣቸውም? ኢየሱስ እናንተ ክፉዎች ሲል ጠርቷቸዋል። ሆኖም የሰው ልጅ ፍጹም ክፉ ነው ብሎ እየኮነነም አልነበረም፣ ይልቁንም የሰው መልካምነት ከመለኮታዊ መልካምነት ጋር ፈጽሞ የተለየ እንደሆነ ለማመልከት እንጂ። በሰማይ ያለው አባታቸው ለሚያምኑት እንዴት አብልጦ መልካም ነገርን አይሰጣቸውም ሲልም ይቀጥላል። ኢየሱስ ለወጣቱ እንዲህ አይነት መልስ ሊሰጠው የመረጠው ለምን እንደሆነ ታስቡ ይሆናል። ደረጃ በደረጃ ወደ ላይ እየመራው ነበር። ማታለልን እንዲተው፣ ከዓለማዊ ነገሮች እንዲርቅ፣ በእግዚአብሔር ላይ እንዲያተኩር፣ ዘላለማዊ ጉዳዮችን እንዲፈልግ፣ የመጨረሻውንም መልካም ነገር እንዲረዳና ክብር በእርሱ ብቻ እንደሚገኝ እያስተማረው ነበር። እስከዚህ ቅጽበት ድረስ ወጣቱ ወደ ዘላለማዊ ሕይወት የሚወስደውን መንገድ ለመቀበል ዝግጁ ነበር። ሌሎች ጌታ ኢየሱስ ላይ ጥያቄ በማብዛት እርሱን ለመፈተን ሲቀርቡ፣ ይህ ወጣት ግን የዘላለማዊ ሕይወትን ለማግኘት መጣ። የወጣቱ ልብ ፈቃደኛ ነበር። ነገር ግን ከሀብት ጋር ያለው ቁርኝነት ከልክ በላይ ነበር እና ከዘላለማዊ ሕይወት እንዲደናቅፍ አድርጎታል። እናም ኢየሱስ ለወጣቱ እንዲህ አለው፤ ወደ ሕይወት መግባት ከፈለገ ትእዛዛቱን ጠብቅ። ወጣቱም የትኞቹን ትእዛዛት ሲል ጠየቀ። ወጣቱ ኢየሱስን ለማታለል አልሞከረም። ይልቁንም በሕጉ ከተደነገገው በላይ ወደ ዘላለማዊ ሕይወት የሚመሩ ተጨማሪ ትእዛዛት ሊኖሩ እንደሚችሉ በማሰብ ነበር ይህን የጠየቀው። ይህም መንገዱን ለማወቅ ያለውን ልባዊ መጓጓት ያሳያል። ኢየሱስም የሕጉን ትእዛዛት ሲዘረዝር ወጣቱ በልበ ሙሉነት ይህንስ ሁሉ ከሕፃንነት ሲጀምር ይጠብቅ ያለው ሲል መለሰ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትና እናትን አክብር። ከእነዚህ ውጪ ምንም አይነት ትእዛዝ ከእነዚህ ውጪ ምን አይነት ትእዛዝ አለ? አሁንም ምን የጎደለኝ ነገር አለ? ኢየሱስም መለሰለት፣ ፍጹም ልትሆን ብትወድ ሂድና ያለን ሽጠህ ለድሆች ስጥ መዝገብን በሰማይ ታገኛለህ። ከዚያም ና እና ተከተለኝ አለው። በዚህች ቅዝበት ውስጥ ወጣቱ ከምድራዊ በረከቶች እንደሚጎድልበት አሰበ። ፍጹም መሆን ከፈለጋችሁ ንብረታችሁን ሽጡ፣ ለድሆችም ስጡ፣ በሰማይ መዝገብ ታገኛላችሁ። በሰማይ ሀብት ታገኛለህ። ወጣቱ ይህን አገላለጽ አልወደደውም። ሰማያዊው ሀብት ከምድራዊ ሀብት በምን ይበልጣልና ነው ሀብትን ጥለ ተከተለኝ የሚለኝ ሲልም አሰበ። እናም ወጣቱ ከምድራዊ ሀብት ጋር ያለውን ትስስር ኢየሱስ የሰጠውን መንገድ ሙሉ በሙሉ እንዳይቀበል እንቅፋት ሆኖበታል። ኢየሱስ ይህን ወጣት አላባረረውም ወይም የበለጠ ሊያሳምነውም አልሞከርም። ይልቁንም የራሱን ምርጫ እንዲያደርግ ፈቀደለት እንጂ ይህስ ለእኛ ምን አይነት ትምህርት ይሰጠናል? በመጀመሪያ ሀብትና ንብረት በእኛ ላይ ሊይዙት የሚችሉትን ኃይል ያስታውሰናል። ልባችንን እንዲበሉና ከእግዚአብሔር እንዲያዘናጉን ከፈቀድንላቸው በመንፈሳዊ ጉዟችን ላይ እንቅፋት ሊሆኑ ይችላሉ። ሁለተኛ ከዓለማዊ ሀብት ይልቅ ዘላለማዊ ጉዳዮችን ማስቀደም እንዳለብንም ይነግረናል። ኢየሱስ ወጣቱን ከንብረቱ እንዲለይ እና በሙሉ ልብ እንዲከተለው ጠርቶታል። ሦስተኛው ኢየሱስን መከተል መሥዋዕትነት እንደሚጠይቅ እና ከእርሱ ጋር ያለንን ግንኙነት የሚያደናቅፍ ማንኛውንም ነገር ለመተው ፈቃደኞች መሆን እንዳለብን ያሳየናል። ይህን ወጣት ኃላፊ ጠፊ የሆነውን ምድራዊ ሕይወት ከዘላለማዊ ሕይወት በማስበለጡ ልንፈርድበትና ምን አይነቱ ሞኝ ነው ብለን ልንጠራውም አይገባም። ይልቁንም በራሳችን ሕይወት ላይ ማሰላሰል እና ዓለማዊ ነገሮችን አጥብቀን የምንይዝባቸውን የሕይወት ክፍሎቻችን በሚገባ መመርመር አለብን። ከዚህም ታሪክ ተምረን ኢየሱስን በሙሉ ልብ ለመከተል እንፈልግ፣ የዘላለማዊ ሕይወትን ከመፈለግ የሚያግደንንም ማንኛውንም ክፋት ለመተው ፈቃደኞች እንሁን። ቅዱስ ዮሐንስ አፈወርቅ እንዳስተማረው። ወስብሐት ለእግዚአብሔር።